የምንገኘው በኦሮሚያ ክልል ከአዲስ አበባ 55 ኪሎ ሜትር ርቀት ላይ በሱባ ብሔራዊ ፓርክ ነው። ይህ ፓርክ እንደሚታወቀው ከ15ኛው ክፍለ ዘመን ጀምሮ የተለያዩ ሀገር በቀል ደኖች የሚገኙበት፣ አዕዋፋት፣ እንዲሁም አጥ የዱር እንስሳት ይገኙበታል። እንዲሁም ደግሞ ኢትዮጵያ ብቻ የሚገኙ አዕዋፋት እና የዱር እንስሳትን ጭምር የሚገኙበት ነው። እኔ እዚህ የተገኘሁት እንግዲህ በተለይ ደግሞ ከተፈጥሮ ጋር ልዩ ቁርኝት ያላት፣ በማህበራዊ ትስስር ገጾችም እንግዲህ ኢትዮጵያ ያላትን የተፈጥሮ ሀብት የምታስተዋውቅ አንዲት ጋር አብሬ እንግዲህ ዛሬ በሱባ ተገኝቼ እኔም ጉዞ እያደረግኩ ነው። የሚገኘው ከእሷ ጋር ቆይታ የማደርግ ነው የሚሆነው። መሬም እንዴት ነሽ? አለው ጉዞ እንዴት ነው ጉዞ ነው በጣም ደስ ይላል። ቆንጆ ነው። አዎ በጣም ደስ ይላል። ተመልካቾች ራስሽን አስታውቂልኝ። እሺ ሚሪያም ሰብለ እባላለሁኝ። ፕሮፌሽን በፕሮፌሽኔ ዲዛይነር ነኝ። ልብስ ሰራለሁኝ። ከዛ ውጪ ደግሞ ፓሽኔ ትራቨል ማድረግ ነው። አብዛኛው የኢትዮጵያ ክፍልን ዞሬ አይቻለሁ በጣም ብዙ ቢቀረኝም ዞሬ ደግሞ በደንብ አድርጌ አያለው ብያለሁኝ። በቲክቶክ እና በኢንስታግራም ገጼ ላይ የማያቸውን ቦታዎች ለተለያዩ ሰዎች እያስተዋወኩኝ እነሱ ደግሞ ኢንስፓየርድ ሆነው ሆኖ እንደ ሄዱ አደርጋለሁኝ። ሪሰንትሊ ደግሞ በቪዝት ኦሮሚያ ቤስት ትራቭል ብሎገር ኦፍ ዘ የር ተብዬ የ2025ን አዋርድ ተሸልሜያለሁኝ። ኢትዮጵያ እንደሚታወቀው በርካታ የተፈጥሮ ሀብት ያላት ሊጎበኝ የሚችሉ ቦታዎች ያሏት በሁሉም ክልሎች የተለያዩ አቅጣጫዎች ብንሄድ እንግዲህ በርካታ የቱሪስት መስህብ የሚሆኑ ነገሮች ያሏት ሀገር እንደሆነች ይታወቃል። ነገር ግን ደግሞ በዛ ልክ አልተዋወቀም የሚለው ሁላችንም የሚያግባባ ነው። አንቺ ቀደም ብለሽ ስለ ኢትዮጵያ የምትሰሚው እና መጎብኘት ማየት ስትጀምሪ ያገኘሽው እንዴት አገኘሽው እስኪ ንገሪኝ። በጣም ደስ ይላል። በጣም የተለያየ ነገር ነው። እኔ ሁሌ የሚለው ነገር አለና አገሬን የወደድኳት አይቻት ነው የምለው እና ኢትዮጵያን ስታያት በጣም ተወጀታለች፣ ተፈጥሮ ብቻ ሳይሆን ተፈጥሮ ያው ሙሉ ዓለም እግዚአብሔር አንድ አድርጎ ስለሆነ የፈጠረው ብዙ ዓለም ሊኖር ይችላል። የኛ ግን ይለያል ብዬ የማስብበት ምክንያት ህዝቧ ነው። ህዝቧ ላይ ድሮ ታሪክ ላይ እንደምንሰማው ወይ ደግሞ እናቶቻችን እንደሚያወሩት የምር የዋህ ነው፣ የምር ደግ ነው፣ የምር እንግዳ ተቀባይ ነው እና እሱን እሱን ሳይ ላይ በቀን በቀን ከሀገሬ ፍቅር እንዲይዘኝ ያደርገኛል ከጥግ እስከ ጥግ ድረስ ምንም ይሄ የምለው ነገር ራሱ የለም እና በእሱ መንገድ ው በጣም ደስ የሚል ሀገር ነው። በተለይ እንግዲህ መላ ኢትዮጵያን የተለያዩ አካባቢዎች ሄዶ እንደተመለከተ ሰው ብዙ ልምዱን እንዳገኘ ሰው ማለት ነው፣ የኢትዮጵያ ከቱሪዝም ሀብት እንድትጠቀም ምን መሰራት አለበት ታያለች? መንገዶቿ ላይ መሰራት አለበት። በጣም በትልቁ መንገዶቿ ላይ መሰራት አለበት እላለሁ። ቢከዝ አሁን ብዙ ጊዜ እኛ እንኳን ስንሄድ የሚያስቸግረን ነገር መንገዱ ነው። ትንሽ ኪሎ ሜትር ያክል መሄድ ሲገባል በመንገዱ ምክንያት በጣም ብዙ ኪሎሜትር ይጨምርብናል እና ዲስኮንፈርት መሰማቱም ከዛ ደግሞ ቱሪስት መጥቶ ያንን መንገድ ማይመርጥበት ሰሽን አለ። በፕሌን የሚመርጥበት ጊዜ አለ እና በመንገድ ስትሄጅ ግን ሮድ ትሪፕ ሲሆን ግን መንገድ ላይ በጣም ብዙ ምታያቸው ደስቲኔሽኖች አሉ ብዙ ዲስከቨር የሚደረጉ ቦታዎች አሉና በጣም በሰፊው መንገዷ ላይ መሰራት አለበት ብዬ አስባለሁ። ባለፉት ዓመታት በተለይ ለቱሪዝሙ እንግዲህ ትኩረት በማድረግ የተለያዩ የቱሪስት መዳረሻ የሆኑ ቦታዎችን የማልማት ስራዎች ሲሰሩ ነበረ። ቱሪስቶች መጥተው እንግዲህ በተለይ የቆይታ ጊዜያቸውን ማራዘም እንዲችሉ የማድረግ ስራዎች ሲሰሩ ነበር። አንቺ ታዝበሻለሽ፣ እንዴት አገኘሽው? በጣም ደስ ይላል። ላይክ ኔራሴ እያልኩ ነበረ። በስድስት አመት ጊዜ ውስጥ በጣም ብዙ ነገር ተሰርቷል። እና በጣም ኤክሳይቲንግ የሆነ ነገር ነው። ያው ኤክሳይቲንግ የሆነ ነገር ነው። በጣም ደስ የሚል ነገር ነው። ግን አደ ሴም ታይም ለሁሉም ሰው ተደራሽነት ቢሆንም ጥሩ ነው። ሁሉም ሰው ማየት አለበት። ተመልካቾች እንደተመለከታችሁት እንግዲህ እኛም እዚህ የሱባ መናገሻን እንደዚህ አየሩ በጣም ደስ የሚለው አየሩን እንዲሁም ደግሞ የአዋፋት ዝማሬ ለቀን መውጣት አልቻልንም። እንደምትመለከቱት እዚህ ለማደር ወስነን ድንኳናችን ዘርግተናል ማለት ነው። የእኛ ቆይታ በጣም ደስ የሚል ነበረ። በዚህ ጥቅጣ አኳል ጤና